ጀኒ እንደ እንደዚህ ብሎ የሚራምደው ነገር በቃ ያምራ። ወዳችሁታል። በጣም ጫማው አሪፍ ነው። በጣም በጣም እንትን ይመታኛል እዚህ ጋ እንጂ በጣም ነው። አንደኛ ነው። ኳሊቲ። አይ በጣም ሙሪኑ ጠበብ ይላል። ሴት እግር እኮ አሰርቼ ሰለስ አሰርቼን ማረገው እንደ አርባ ነው። ይህን ቁመታቸውን የወሰደው እኮ ነው። ይሄ ነው ነው ፎቶግራፊ ሌላ ምን ምን ይመቾታል ጋሽ ሰለሞን? ደስ ያላችሁን ከለር አሁን ይሄ አለ። ይሄ ሜይ ቢ ምን ይመሳሰል ይችላል፣ እንጂ ይሄ አለ፣ ያምራል። በነጭም አለ ግርማ ሞገስ ያለው በቃ፣ እሑድ እሑድ ሲሆን ቤተክርስቲያን ነጭን ሞክራት ናት። እዴ ልዑል እንዴ! ነው ልዑል መስላሃል። ፕሪንስ ፕሪንሲስ፣ ነው ፕሪንስ። በጣም ከአንድ እስከ አስር አስሩ። አረ አስራ አንድ እንደው ልጁ እንዳለው ከአንድ እስከ አስር ሰው አስራ አንድ አለ። አቀማመጥ ልራሱ እኮ ነው የሚስተካከሉ። ኩራት ወይም ደግሞ እንደዚህ ከፈት አድርገህ ነው የምትቀመጥው፣ እንደዚህ አለ በጣም ሳይሆን ከፈት አድርገው። እሱ ብዙ ጊዜ እነዚህ ጀንትልመን እንዲህ ከፈት አድርገው ይቀመጡ፣ ከዚህ ቀጥ ይላሉ። አንተ በተፈጥሮህም ቀጥ ያልክ ነህ። ቀጥ ቡና ይፈልጋል። ሽ ቀሽር አለ

እንትን ለጊዜው፣ ምንድን ነው ራቅ አለን መሰለኝ ኔትወርክ። ይሄኛው መነጸር የትኛው ይሻሉታል? ላስመርጦት ወይ? ስንት ዘመኔ መነጸር ላደርግ ነው። አረ እነዚህ ስፔሻል ስፔሻል ናቸው፣ ውድ ውድ መነጸሮች ናቸው። በዚህ እናርጋው። የትኛው ይሻላል? ሁሉም ያጓጓሉ። እኔ ይሄ የሚያምር ቦት ይመስለኛል። ለምን ግርማ ሞገስ አለው እንደዚህ። አሁን ይሄ ከለበሱት ልብስ በጣም ይሄዳል ግርማዊነቶ። ግን በስመ አብ ወወልድ ወመንፈስ ቅዱስ አሪፍ ነው። በጣም በጣም ንግስና በጣም ተስማሙ ፈስ ቅዱስ ዋው እኔ መነጸር ላድርጋ የእኔ ደግሞ ጠቆር ያለች የወጣት ነገር ሙሉ ሊሆን ነው ዛሬ የእኔ ያምራለ መስታወት ው እዚህ አለ የት አለ መስታወት መስታወት እዚች ጋለች እናንተ አሪፍ ነው ካላችሁ፣ በጣም ኧረ ያምራል ከመስታወት ከአይን ከአይን ሁሉ የሆነው እንደ መስታወት በጣም ነው የሚያምረው። ግርማ ሞገስነቱ ደግሞ ይጨምረዋል። በቃ እውነት ነው የሚያምረው። የአንበሳ ምልክት አለው። አይገርምም? እንግዲህ እንደዚህ ችኛዋ ምልክት አለ አብሬ የተወለድኩት እንደ ኃይለ ስላሴ ኢታብ ከምር እሳቸው 16 እኔ ሃያ ሰባት በጣም ነው የሚገርመው። ሊሆነን ሁለታችንም አንበሳ አንበሳ

እሺ እዚህ ጋር ላስቀምጥልህ። የእናንተ ዘመን እኛ እያለፈብን ስለሆነ ፈጠና ምን አይነት ዘፈን እንዘፍን? ወይ አዲሱ ሱፍ ይቀይሩ በነጭ ነው የምንዘፍነው። ደስ ይላል። እኔ ብዙ ጊዜ ብዙ ነሽ እንደምወድሽ ብዙ ነሽ። በቃ ለምን እኔም አዲስ ነገር የለም የጥላሁን ገሰሰ ነው። ጥላሁን ነው። እስክሞት ድረስ ከቶ እንዳንለያይ የህይወቴ ህይወታ ፍቅሬ ውቴ ሆይ። አሁን ለጋሽ ሰለሞን ይህን የሚመስል ሱፍ ይቻላል ጸዴ ከጥቁር ጋር ደግሞ። እስኪ ጃኬቱን ሞክረው መጀመሪያ። ሳይዟ ሰግጠን እንፈንፍን ተሰግጦ ሊፈመስ ነው ቢዩቲፉል ይበጠስ፣ ይበጠስ እንበጥሰዋለሁ። እንዴት ነው ኪንግ ዋጋ ሳናቅ ብጥስ በጣም ከሱሪው ለራሱ ማች ይሄዳል። አሁን እኮ የተቀያየር ለሳምንት ሙሉ የተለያዩ ሱፎች ነው ያለው። ነው ነው ነው በስመ አብ ወመንፈስ ቅዱስ ግርማዊነቶ የታለ ዱላው የታለ ዱላው ኪንጎ የታስቀመጥ አንበሳው አንበሳው ይታለ አይነስላሴ ሀ የህዝብ እንደራሴ የአፍሪካ አባት ኃይለሥላሴ ስላሴ ማዊነቶ የዝብንድራሴ የአፍሪካ አባት ኃይለሥላሴ ምነው ምን ነው ተሸማቀቀብህ?